አርዕስተ ዜና። በደመራ ስነ-ስርዓት ላይ አደጋ እንዳይከሰት ጥንቃቄ እንዲደረግ የእሳት አደጋ ስጋት ስራ አመራር ኮሚሽን አሳሰበ። ኮሚሽኑ ጥንቃቄ ያስፈልጋቸዋል ያላቸውን ጉዳዮች ይፋ አድርጓል። እንነግራችኋለን። ኢትዮጵያና ሩሲያ በኢትዮጵያ የኒኩለር ኃይል ማመንጫ ፕሮጀክት ልማት ዙሪያ ስምምነት አደረጉ። ጠቅላይ ሚኒስትር አብይና የሩሲያው ፕሬዚዳንት መነጋገራቸው ተገልጿል። ሰሙታላችሁ። ፕሬዚዳንት ታዬ አፅቀሥላሴ የተባበሩት መንግስታት ድርጅት ጉባኤ ላይ ንግግር አደረጉ። በንግግራቸው በተመድ የአፍሪካ ውክልና በተመለከተ ጥሪ አቅርበዋል። የምንነግራችሁ ጉዳይ ነው። የእስራኤል መከላከያ ኃይል በደርዘን የሚቆጠሩ አውሮፕላኖቹ የሐውቲ የደህንነትና የስለላ አገልግሎት መስጫ ላይ ጥቃት ከፍተዋል። ሰና በሚገኙ ወታደሮች ላይ የቦምብ ጥቃት ተፈጽሟል ተብሏል። ከባህር ማዶ የያዝነው ዜናችን ነው። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። በደመራ ስነ-ስርዓት ላይ አደጋ እንዳይከሰት ጥንቃቄ እንዲደረግ የእሳት አደጋ ስጋት ስራ አመራር ኮሚሽን አሳሰበ። ኮሚሽኑ ደመራ የሚደመረበት ቦታ ከኤሌክትሪክ መስመር፣ ከመኖሪያ ቤቶች፣ ከነዳጅ ማከማቻና መሸጫ ጣቢያዎች፣ ከጋራጆችና ከመሰል ተቀጣጣይ ቦታዎች መራቅ ይኖርበታል ሲል ገልጿል። ለደመራው ጥቅም ላይ የሚውለው የችቦ መጠን እጅግ በበዛ ቁጥር እሳቱ ከቁጥጥር ውጭ ሆኖ ለአደጋ መነሻ ምክንያት ስለሚሆን የችቦ መጠን ውስን ማድረግ እንደሚያስፈልግ ኮሚሽኑ ጠቁሟል። ችቦ በተለኮሰ ሰዓት ሕጻናትና ታዳጊዎች ወደ ደመራው እንዳይቀርቡ አስፈላጊውን ጥንቃቄ ማድረግ ያስፈልጋል ያለው ኮሚሽኑ መስሪያ ቤቱ ችቦ እየነደደ እሳቱን ለመዝለልና ደመራው ላይ ለመውጣት የሚደረጉ እንቅስቃሴዎች አደገኛና ሕይወትን የሚያሳጡ ናቸው ብሏል። ችቦ በመለኮስ ሂደት ላይ ነዳጅ መጠቀም አይመከርም የተባለ ሲሆን የደመራ ስነ ስርዓት እንደተጠናቀቀ እሳቱን ሙሉ በሙሉ በውሃ ማጥፋት እንደሚያስፈልግ ኮሚሽኑ ባሰራጨው የጥንቃቄ መልእክት አሳስቧል። ሩሲያ እና ኢትዮጵያ በኢትዮጵያ የኒኩለር ኃይል ማመንጫ ፕሮጀክት ልማት ዙሪያ በሮሳንቶም እና በኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን መካከል የድርጊት መርሃ ግብር ተፈራርመዋል። የሮሳንቶም ዋና ሥራ አስፈጻሚ አሌክሲስ ሊካቺቭና የኢትዮጵያ ውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ቭላድሚር ፑቲን በተገኙበት የተፈረመውን ሰነድ ተለዋውጠዋል። የፊርማ ስነ ስርዓቱ በክሬምሊን የመጀመሪያ ህንፃ በሚገኘው የተወካይ ጽሕፈት ቤት በሩሲያው መሪና በኢትዮጵያው ጠቅላይ ሚኒስትር መካከል የተደረገው ውይይት አካል ነው። የሩሲያው ፕሬዚዳንት ቭላድሚር ፑቲን ንግግር ባደረጉበት ወቅት የሁለቱ ሀገራት ግንኙነት ከ1898 ጀምሮ የቀጠለና ወዳጅነታቸው ጠንካራ መሆኑን ተናግሯል። ክሎም ከአፍሪካ ለረዥም ጊዜ ወዳጅነታችን ያልቀነሰ ሀገራትን ማለታቸውን ክሬምሊን ጋዜጣ በፊት ገጹ አውጥቷል። ጠቅላይ ሚኒስትር አብይ አህመድም ፕሬዚዳንቱን አዲስ አበባን እንዲጎበኙ ጥሪ ማቅረባቸው ተገልጿል። በትግራይ ክልል ጦርነት እንዳይቀሰቀስ ሁሉም ባለድርሻ አካላት የድርሻቸውን እንዲወጡ በተለያዩ የኢትዮጵያ ክፍሎች የሚሰሩ ስምንት የሲቪል ማህበራት ጠየቁ ቅድሚያ ለሰብአዊ መብቶች ድምፂ የሆኖና ጎርዞ የተባሉ የመብት ተሟጋቾችን ጨምሮ ስምንት ሲቪል ማህበራት በወቅታዊ ጉዳይ ላይ መግለጫ አውጥተዋል ጦርነት በማንኛውም ሁኔታ መቅረት ያለበት ክስተት ነው ያለው የማህበራቱ መግለጫ እየታዩ ላሉ የፖለቲካ ችግሮች ፖለቲካዊ መፍትሄ ብቻ እንዲበጅላቸው ጥሪ አቅርበዋል መግለጫውን ካወጡት መካከል የሆነው የዲሞክራሲና ማህበራዊ ፍትህ ድምፅ ስራ አስኪያጅ አቶ መላኩ ኃይሉ ለዶቼ ቬለ እንደተናገሩት በትግራይ ኃይሎች መካከል የተፈጠረውን ክፍፍል ተከትሎ የእርስ በርስ ግጭት እንዳይከሰት ከዚህ በተጨማሪም ደግሞ በኢትዮጵያ መንግስትና ህወሃት መካከል ያለው አለመተማመን ሌላ ዙር ጦርነት እንዳያስከትል ስጋት እንዳለ ተናግረዋል። በመሆኑም ያለውን አስጊ ሁኔታ በመረዳት ወጣቶች፣ የሚዲያ ተቋማት፣ ሲቪል ማህበራት፣ የፖለቲካ ፓርቲዎች፣ የሃይማኖት መሪዎችና ሌሎች በአንድ ድምፅ ጦርነትን እንዲያወግዙ ማህበራቱ ጥሪ አቅርበዋል። የክልሉ ጊዜያዊ አስተዳደር ጄኔራል ታደሰ ወረደ በበኩላቸው ክልል ወደ ጦርነት እንዳይመለስ ጥረቶች የተደረጉ መሆኑን መግለጻቸውን የትግራይ ኮሚኒኬሽን ጽህፈት ቤት ያሰራጨው ጽሁፍ ያመለክታል። የተባበሩት መንግስታት የጸጥታው ምክር ቤትን ለማሻሻል አስቸኳይ እርምጃ እንዲወሰድና በማሻሻያው ለአፍሪካ ውክልና ቅድሚያ እንዲሰጥ ፕሬዚዳንት ታዬ አጽቀሥላሴ ጥሪ አቀረቡ። ፕሬዚዳንት ታዬ በ80ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ለአፍሪካ የረዥም ጊዜ የፍትህ መሻት ጥያቄ አቋራጭ ወይም ግማሽ መፍትሄ የለም ብለዋል። በዕዳ ስረዛ ዙሪያ ባነሱት ሀሳብ አዲስ አለም አቀፍ እርምጃ መወሰድ እንዳለበት አመልክተዋል። በተለይ አፍሪካን ኢላማ ያደረጉ የኃይልና የንግድ ቀባ እርምጃዎች በአፋጣኝ እንዲነሱ ጠይቀዋል። በቀጠናችን ያለውን አለም አቀፍ የጸረ ሽብር ዘመቻ አጠናክረን እንቀጥላለን ያሉት ፕሬዚዳንቱ ዓለም አቀፉ ማህበረሰብ በሶማሊያ ለተሰማራው የአፍሪካ ህብረት ድጋፍ ሰጪና አረጋጊ ኃይል ድጋፉን እንዲያጠናክር ጥሪ አቅርበዋል። የናይል ወንዝ የትብብር ማዕቀፍ ወደ ተግባር መግባቱን አስታውሰው የናይል ተፋሰስ ኮሚሽን ወደ መቋቋም ደረጃ መቃረቡን ገልጸዋል። ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ መመረቁ ኤሌክትሪክ ኃይል ተደራሽ ላልሆኑ 60 ሚሊዮን ኢትዮጵያውያን ንጹህ የኃይል ምንጭ እንዲያገኙ የሚያደርግ ነው ብለዋል። በዳርፉር በ6 አካባቢዎች 1.86 ሚሊዮን ሰዎችን ኢላማ ያደረገ የኮሌራ ክትባት ዘመቻ ተጀመረ። በሀገሪቱ የክትባት ዘመቻ የተጀመረው ከግንቦት ወር ጀምሮ ኮሌራ በፍጥነት እየተስፋፋ በመምጣቱ ነው የተባለ ሲሆን በዳርፉር ብቻ ከ12000 በላይ ሰዎች በበሽታው መያዛቸውንና 358 ሰዎች ህይወታቸውን ማጣታቸው ተገልጿል። በሱዳን የእርስ በርስ ጦርነት ለዓመታት ተጠናክሮ መቀጠሉን ተከትሎ በርካቶች እንዲፈናቀሉ ምክንያት ሆኗል። ግጭቱ የጤና አገልግሎቶችና የንጹህ መጠጥ ውሃ አቅርቦት እያሽመደመደ በርካቶች ለጤና ችግር እንዲጋለ እንዲያመለጥ አድርጓል። በዚህም ወቅት የዓለም ጤና ድርጅት፣ ዩኒሴፍ እና የሱዳን ጤና ጥበቃ ሚኒስቴር በአጋሮች ድጋፍ የክትባት ዘመቻቸውን አስጀምረዋል። ዘመቻው በኒያላና አዴና አካባቢዎች የተጀመረ ሲሆን ከወሩ መጨረሻ በፊት ደግሞ ወደ ታዊላ ለማዳረስ እቅር ተይዟል ተብሏል። የዓለም ጤና ድርጅት የክትባት ዘመቻውን ለማሳለጥ ባለሙያዎችን በማሰልጠን እቃዎችን በማጓጓዝና ተፈጻሚነታቸውን የመቆጣጠር ስራ እየሰራ መሆኑን የአፍሪካ ኒውዝ ዘገባ ያመለክታል። ሀውቲ በእስራኤል ላይ ለሚያደርሰው ተደጋጋሚ የሰው አልባ አውሮፕላንና የሚሳኤል ጥቃት ምላሽ ለመስጠት የአየር ኃይሉ የመን ላይ ከፍተኛ ጥቃት መፈጸሙን የእስራኤል ጦር አስታውቋል። የእስራኤል መከላከያ ኃይል ከአስር በላይ በሆኑ ተዋጊ አውሮፕላኖቹ የሐውቲዎቹን የደህንነትና የስለላ አገልግሎት ተቋም ደብድበዋል። በዋና ከተማይቱ ሰና በሚገኙ ወታደሮች ላይም የቦምብ ጥቃት መፈጸሙን ተጠቁሟል። በሐውቲ የሚመራው የጤና ጥበቃ ሚኒስቴር በእስራኤል ጥቃት የሲቪል ተቋማትና የመኖሪያ ህንጻዎች መመታታቸውንና የስምንት ሰዎች ህይወት ማለፉን ገልጿል። የጤና ጥበቃ ሚኒስቴር ቃላ ቃል አቀባይ ዶክተር አኔስ አላስባሂ ጥቃቱ በሲቪል አገልግሎቶችና በመኖሪያ ተቋማት ላይ ሆን ተብሎና ስልታዊ በሆነ መልኩ ያነጣጠረ ነው ሲሉ ከሰዋል። በሁቲ የሚተዳደረው አልማሲራ ቲቪ እንደዘገበው ከሆነ ደግሞ ጥቃቱ ያነጣጠረው በማይንና ሳባ ኢን አካባቢዎች በሚገኙ የመኖሪያ አካባቢዎች እንዲሁም በዳሃባን ኃይል ማመንጫ ጣቢያ ላይ ነው። በርካታ የወደሙ ህንጻዎችን የሚያሳዩ ፎቶግራፎችንም ለቀዋል። ጥቃቱ የጦር ወንጀል ነው ያሉት የጤና ጥበቃ ሚኒስቴር ቃል አቀባይ በጥቃቱ ስምንት ሰዎች መሞታቸውንና አንድ መቶ አርባ ሁለት ሰዎች መቁሰላቸውን ገልጸዋል። የመጀመሪያ እርዳታ ሰጪዎች አሁንም በጥቃቱ የተጎዱ ሰዎችን ከፍርስራሽ ስር እየፈለጉ መሆኑንም አክለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቱርክ ከሩሲያ የምትገዛውን የነዳጅ ዘይት እንድታቆም ማሳሰቡ። ዶናልድ ትራምፕ ይህንን ያሉት የሩሲያና የዩክሬን ጦርነት እየተቀጣጠለ ባለበት ወቅት ሲሆን እርምጃውም የሞስኮን የኃይል ገንዘብ ለማቋረጥ የሚደረገው ጥረት አካል ነው ተብሏል። ትራምፕ በንግግራቸው ማድረግ የሚቻለውና ጥሩ ነገር ነዳጅና ጋዝን ከሩሲያ ለመግዛት ነው ብለዋል። ትራምፕ ደጋግመው እንደሚናገሩት የሩሲያን አቅም ለማዳከም የነዳጅ ምርቷ ላይ ማዕቀብ መጣልና የኔቶ አባል ሀገራትም ከሩሲያ የሚገዙትን ነዳጅ መግዛት እንዲያቆሙ ጠይቀው ነበር ከአባል ሀገራቱ ደግሞ ከፍተኛውን መጠን የምትገዛው ቱርክ መሆኗ ይታወቃል። ትራምፕ የቱርኩን ፕሬዚዳንት ረሲብ ጣይብ ኤርዶዋንን በዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪና በሩሲያ ፕሬዚዳንት ቭላድሚር ፑቲን የተከበሩ ናቸው ብሎ ያምናሉ የተባለ ሲሆን ይህ ማለት በጦርነቱ ላይ ትልቅ ተጽዕኖ ሊኖራቸው ይችላል ተብሏል። ከህንድና ከቻይና በመቀጠል ቱርክ ነዳጅና ጋዝን ከሞስኮ የምትገዛ ትልቅ ደንበኛ ናት የተባለ ሲሆን መረጃዎች እንደሚያሳዩት በዚህ ዓመት መጀመሪያ ላይ በቱርክ በኩል ወደ አውሮፓ የደረሱ የሩሲያ ጋዝ መጠን ከ26 በመቶ በላይ ከፍ ብሏል። ትራምፕ በተባበሩት መንግስታት ድርጅት ጠቅላላ ላይ ረጅም ንግግር ባደረጉበት ወቅት የኔቶ አባል ሀገራት ከሞስኮ በሚያደርጉት የኃይል ግዢ በራሳቸው ላይ ለሚደረገው ጦርነት የገንዘብ ድጋፍ ያደርጋሉ ሲሉም መክሰሳቸው የሚታወስ ነው። ውድ የሀገሬ ቴሌቪዥን ተመልካቾቻችን፣ የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ጊዜ